ቋሜ ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምስራች፣ ኢየሱስ በቶሎ ይመጣል። ሰላም ሰላም፣ ጤና ይስጥልኝ። በመላለመናችሁ የድንቅ ፍጻሜ ዝግጅቶችን በጀመን ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ እምትከታትሉን ቤተሰቦቻችን ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን ሰነበታችሁ? ይህ የምጽአቱ ድምፅ ነው። እኔ ወንድማችሁ አገልጋይ ያሬድ ነኝ። ዛሬም በወቅታዊ መረጃ ላይ መጥቻለሁ። እንግዲህ ከዚህ በፊት ቀደም ብዬ እንደነገርኳችሁ ዘመኑ አዳዲስ ክሰቶች በእያንዳንዱ ቀን ሳይሆን በእያንዳንዱ ሰዓት የሚከሰቱበት እንደመሆኑ መጠን አዳዲስ መረጃዎች በየቀኑ አሉ። አብዛኞቹ መረጃዎች በእግዚአብሔር ቃል ሲቃኙ የዘመን ፍጻሜን የሚያረጋግጡና የቆምንበትን ያለንበትን ስፍራ የሚያሳዩ ናቸው። እንግዲህ ከዘመን ፍጻሜ ጋር ተያይዞ ሁልጊዜም ቢሆን መርሳት የለብን ማየት ያለብን ሶስት አካላት አሉ። አንደኛው ቤተ ክርስቲያን። ስለዚህ ቤተ ክርስቲያን የእውነተኛ አማኞች ስብስብ ናት። ስለዚህ ቺ የእውነተኛ አማኞች ስብስብ የሆነችው ቤተ ክርስቲያን አቋም ያለችበት ደረጃ ምን ይመስላል? መንፈሳዊ ከፍታዋ ዝቅታዋ የትኛው ነው? ይህን ክፍተት ለመሙላት እንሰራለን። ነገር ግን ደግሞ ያለንበትን ዘመን ድንቃኝ ከትንቢታዊ ለቤተ ክርስቲያን ራሱ ከተናገረው ትንቢታዊ ቃል አንጻር የፍልድልፊያ ቤተክርስቲያን መንፈስ የሎዶቅያ ቤተክርስቲያን መንፈስ ቤተኛ ውስጥ እየተቃኘና ያለ ነው የሚለውን እናያለን ማለት ነው። በሁለተኛ ደረጃ ከቤተ ክርስቲያን ቀጥሎ ቤተ እስራኤል። ስለዚህ የእስራኤልን ቤት ስንመለከት የመጨረሻው ዘመን ቁልፍ ምልክት የእስራኤልን ቤት ነው። እግዚአብሔር ከእስራኤል ጋር የጀመረውን ኪዳን የሚፈጽምበት ዘመን በሚቀርብበት ጊዜ ልክ መወለጃው እንደደረሰ ጽንስ የእስራኤል ጉዳይ መገላበጥ ይጀምራል። ለብዙ ዘመን የተባበሩት መንግስታት ድርጅት ዋነኛ አጀንዳ ሆኖ የኖረው የእስራኤል ጉዳይ አሁን ዓለም አቀፍ ጉዳይ ሆኖ ይልቁንም በእያንዳንዱ ቀን ዓለምን የሚያነጋግርና የዓለም መንግስታትን በልዩ ልዩ ጎራ የሚያሰልፍ እንቅስቃሴ በእስራኤል ይታያል። ስለዚህ በመካከለኛው ምስራቅ ይልቁንም በእስራኤል ያለው እንቅስቃሴ በጣም በጥልቀት እናያለን ማለት ነው በሶስተኛ ደረጃ ቤተ አዛብ ወይም ደግሞ የአዛቡ ዓለም ምን ይመስላል? የአዛቡ ዓለም የአዛቡ አሰላለፍ፣ የመንግስታቱ አሰላለፍ፣ የኢኮኖሚው አካሄድ፣ ማህበራዊ ቀውሱ ምን ይመስላል? እንዲሁም ደግሞ በስመ ክርስትና ያለው ዓለም ወዴት እየሄደን ያለው? እነዚህን ነገሮች በሙሉ አንድ ላይ እናያቸዋለን ማለት ነው። እነዚህ ቅኝቶች ናቸው። እንግዲህ የት ጋ እንደደረስን ትልቅ ምልክት የሚሰጡ ማለት ነው። በእውነት ጌታ ኢየሱስ ሊመጣ ዘመኑ ደርሷል። ዛሬ የሚያስኮላችሁ መረጃ ይህን የሚያረጋግጡ በጣም አስገራሚ መረጃዎችን ይዤላችኋለሁ። በመጀመሪያው መረጃ ላይ በእስራኤልና ሀማስ ቋርጦ ለሁለት ወር ተቋርጦ የነበረው የተኩስ አቁም ስምምነት ማክሰኞ እለት ከተጣሰ በኋላ እስራኤል ሀሙስ እለት እንደገና የመሬት ወረራ ወይም ግራውንድ ዋር የመሬት ላይ ውጊያ ጀምራለች ማለት ነው። ይህም በተመለከተ የመጀመሪያ መረጃ አለኝ ቀጥሎ በአሜሪካና በየመን ሁቲ መካከል ያለው ውጥረት ከመቼውም ጊዜ በላይ በጣም እየጨመረ መጥተዋልና፣ ይሄ ነገር ደግሞ ቀጥታ የአሜሪካና የሁቲ ሆኖ የሚቆም ሳይሆን እዛው መካከለኛው ምስራቅ ላይ ተሻግሮ ሄዶ ከኢራን ጋር የሚገናኝ አደገኛ ነገር ይዞ እየመጣ ነው ያለው። ስለዚህ አሜሪካም ወደዚህ መካከለኛው ምስራቅ ጉዳይ ላይ ሙሉ በሙሉ እጇን አስገብታ እየተንቀሳቀሰች ነው ያለችው፣ እና በዚህም ጉዳይ ላይ ያስት መረጃ አለኝ ማለት ነው። እንግዲህ ሌላው የአረብ ሀገራት ጋዛን መልሶ ግንባታ በተመለከተ ከዚህ በፊት ዶናልድ ትራምፕ አስቀምጠውት የነበረውን እቅድ ውድቅ በማድረግ የአረብ ሀገራቱ በትብብር ጋዛን እኛ ራሳችን ጋዛውያን ስፍራቸውን ሳይለቁ መልሰን እንሰራታለን እንገንባታለን የሚል አቋም ይዘው ሲንቀሳቀሱ ነበረ። ነገር ግን የአቋም ለውጥ እየታየ ነው። በዛ ጉዳይ ላይ የምነገራችሁ ነገር አለኝ ማለት ነው። እንዲሁም በመጨረሻ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ ዓመት እያከበረች ላለችው ኢራን ይልቁንም ለነዋሪዎቿ ለዜጎቿ ያስተላለፉት መልእክት አለ። እነዚህ ላይ ነው የምንቆየው ማለት ነው እንግዲህ በእስራኤልና በሐማስ መካከል በአሜሪካ እና በልዩ ልዩ ሀገራት አደራዳሪነት ተጀምረው የነበረው የተኩስ አቁም ስምምነት የመጀመሪያውን ደረጃ ጨርሶ ወደ ሁለተኛው ደረጃ ከመሸጋገሩ አስቀድሞ እስራኤል የሐማስን ወይም ደግሞ የፍልስጤም እስረኞችን ባለመልቀቋ፣ ሐማስ ደግሞ ታጋቾችን ባለመልቀቁ ሙሉ በሙሉ ባለመልቀቁ እና ወደ ሁለተኛው ዙር እንደ ቀብድ ይዞ በመሻገሩ ምክንያት ወደ ሀያ አራት የሚጠጉ ታጋቾች በሀማስ እጅ አሉ። ወደ 35 የሚጠጉ አስክሬኖችም እንደዚሁ በሀማስ እጅ አሉና እነዚህን አሳልፎ ባለመስጠቱ ምክንያት በከፍተኛ ደረጃ ከእስራኤል ጋር እንዲሁም ከአሜሪካ ጋር ሀማስ ከባድ ስጣ ገባ ውስጥ ቆይቶ ነበረ። እንግዲህ ማክሰኞ ዕለት ወደ ሁለተኛው ዙር ሊሸጋገር የነበረውን ሁለት ወር የዘለቀውን የተኩስ አቆም ስምምነት ለጋዛውያን ተስፋ ሰጥቷቸው የነበረውን የተኩስ አቆም ስምምነት እስራኤል በግልጽ ጥሳ በ ጋዛ ላይ በራፋ ላይ በወሰደችው የአየር ድብደባ ወደ አራት መቶ የሚጠጉ ሰዎች ሞተዋል ማለት ነው። እንግዲህ ዶናልድ ትራምፕ እስራኤል የምትፈልገው ማንኛውንም አይነት አቅርቦት በነፃነት እሰጣታለሁ፣ ምክንያቱም ሀማስ ቃል መስማት አልቻለም። ስለዚህ እስራኤል በምትወስደው በየትኛውም ጥቃት፣ ሃማስ ላይ በምትወስደው ጥቃት አሜሪካ ከጀርባው ናት ያለችው በሙሉ ኃይለው ከሷ ጋር ና ያለችው። ለምን የዶናልድ ትራምፕን ቃል ተቀብለው ሙሉ በሙሉ ሀማስ ምናልባት ለቆ ቢሆን ኖሮ ምን ሊፈጠር ነው የሚችል አናውቅም። ነገር ግን ሀማስ ደግሞ በጣም በጥንቃቄ መደራደር ያድርጎ የያዘው ታጋቾችን በመሆኑ ምክንያት እስራኤል ጦርነቱን እንደ አዲስ ጀምረዋለች። የነበረውን የተኩስ አቁሙን ስምምነት ሙሉ በሙሉ ፈርሷል ማለት ነው። እንግዲህ ሐሙስ ደግሞ እስራኤል እንደገና አንደኛ የአየር ድብደባ በጋዛ ላይ አድርጋለች። ወደ ዘጠና በላይ ሰዎች በዚህም እንደገና መሞታቸው ታውቋል። ይህ ብቻ ሳይሆን እስራኤል የመሬት ለመሬት ውጊያ በቀጥታ ጀምራለች ማለት ነው፣ ጀምራለች። እንግዲህ እስራኤል አሁንም ጋዛውያን ምንም እንኳን ነገሩ ወደ መረጋጋት እየመጣ ነው በሚል ከተሰደዱባቸው የሀገሪቱ ጥጎች ወደ ከተማ ወደ መቀያቸው መመለስና ጊዜያዊ ድንኳኖችን የተከሉ መኖሩ ጀምሩ ቢሆንም፣ አሁን ግን እንደገና በአየር ላይ በተበተነላቸው ፍላየር ወይም ደግሞ መልእክት በፍጥነት ጋዛ ለቃችሁ ውጡ ታልቃላችሁ የሚል መልእክት ከእስራኤል ተላልፎላቸዋል ማለት ነው፣ ተላልፈዋል ማለት ነው። እንግዲህ ከአምስት መቶ በላይ ሰዎች በነዚህ የጥቂት ቀናት ተገለዋል ማለት ነው። እንዲሁም እስራኤል ሰሜን ጋዛና ደቡብ ጋዛን እኩል የሚከፍለውን ናዛሪም የሚባለውን ኮሪደር እስራኤል ተቆጣጠራለች ማለት ነው። ስለዚህ በሰሜንና በደቡብ ጋዛ መካከል ኮኔክሽን ተቋርጠዋል፣ መገናኘት አይችሉም ማለት ነው። የእስራኤል መከላከያ ሚኒስትር እስራኤል ካዝ ሃማስ ታጋቾችን በፍጥነት የማይለቅ ከሆነ ከዚህ በኋላ እስራኤል ከምትቆጣጠራቸው የጋዛ ግዛቶች እስከ መጨረሻው አትወጣም የሚል መርዶ አርድተዋል ማለት ነው። እንግዲህ የመከላከያ ሚኒስትሩ ይህንን ሲናገሩ ምንም ጥያቄ የለውም። ሁልጊዜም ቢሆን እስራኤል ቀጥተኛ ግንኙነት ከአሜሪካ ጋር ስላላ እስፔሻሊ ዶናልድ ትራምፕ ወደ ስልጣን መምጣት እስራኤልን ሙሉ በሙሉ እንደገና ኃይሏን እንድታድስ አድርጓታልና ያንን በመተማመን እንደሆነ ይታወቃልና እስራኤል ከዚህ በኋላ የምትይዛቸው የጋዛ ክልሎች ወይም ደግሞ ቦታዎች ይዞታዎች በፍጹም ዳግመኛ አትለቃቸውም የሚል ማሳሰቢያ ሰጥቷል። ስለዚህ ቶሎ ታጋቾችን ልቀቁ። ምክንያቱም ታጋቾች ያለመለቀቅ አሁንም በእስራኤል ላይ ከባድ ውጥረት ስለፈጠረ ነው። በእስራኤል በኢየሩሳሌም እንዲሁም በቴል አቪቭ በጣም ከፍተኛ ተቃውሞዎች የተነሱ ናቸው ያሉት በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጦርነቱ እንደገና በመጀመሩ ምክንያት በጣም ከባድ ተቃውሞዎች የተነሱ ነው ያሉት በጣም ብዙ ህዝብ ወጥቶ፣ ምክንያቱም የታጋች ቤተሰቦች ናቸው ይሄን የሚያደርጉት እነሱ ብቻ ሳይሆኑ ያው ይሄ ጦርነት እንዲቆም የሚፈልጉ ልዩ ልዩ ኃይሎች በሙሉ ይገቡበታል። እንግዲህ የታጋች ቤተሰቦች ሁልጊዜም ቢሆን እነሱ እርሾ ናቸው እንጂ በጣም ብዙ ኃይሎች ጦርነቱ እንዲቆም የሚፈልጉ ኃይሎች በሙሉ በአንድም በሌላ መንገድ እጃቸውን እዚህ ውስጥ ያስገባሉ። በዚህ ምክንያት ከፍተኛ የሆነ ጫና ኔታንያው ላይ ለማምጣት የሚችል ሰላማዊ ሰልፎች፣ ተቃውሞዎች ይህን ከተማይቱን ቴል አቪቭን እናጋያታለን እናቃጠልና እንዳታለን የሚል እዛቻዎች ሁሉ እየተሰሙ ናቸው ያለው ማለት ነው። እንግዲህ ኔታንያሁ ይህን ጦርነት መጀመሩን በጣም የሚፈልጉበት ምክንያት በቀጣይ ምርጫ ፓርቲያቸው እንዳይወድቅና ስልጣን እንዳይለቅ ፓርቲያቸው ጥምር ፓርቲ እንደመሆኑ መጠን ጦርነቱ በመቋረጡ ምክንያት ከጥምር ፓርቲ የወጡ አካላት ፓርቲዎች አሉ። እነዚያ ፓርቲዎች አሁን ጦርነቱ እንደተጀመረ ተመልሰው መተዋል። ይህን ይፈልጉታል። ኔታንያሁ በስልጣን መቆየት ጦርነት ለማስፈጸም የፓርቲያቸው በስልጣን ላይ መቆየት አስፈላጊ ስለሆነ ጦርነቱ ለምን ተቋረጥ ብለው አኩርፈው ከዚህ ጥምር ፓርቲ የወጡት አካላት በሙሉ እየተመለሱ እየገቡ ስለሆነ ፓርቲያቸው አሁንም ይሄ ነገር ወደፊት እንዲገፋ የሚፈልግ በመሆኑ ጦርነቱን የማስጀመር ግዴታ ውስጥ የገቡ ይመስላል። ግን ብቻ ሳይሆን በጣም ብዙ ኃይላት አሉ። አንደኛ ትንቢታዊ መንፈስ ራሱ ይገፋቸዋል። ሲቀጥል አሜሪካ ያቀረበችው የጋዛ ፕሮፖዛል አለ። ያንን ጭምር ለማስፈጸም እስራኤል እንደ ዋና መሳሪያ ታገለግላለች። እና በዚህ ሁኔታ እንግዲህ ኔታንያሁ ምንም መስሚያ የላቸውም። ነገር ግን ከፍተኛ ተቃውሞች በመሰማት ላይ የሚገኙት ማለት ነው። እንግዲህ ከዚህ ጋር ተያይዞ እስካሁን ድረስ ከጋዛ ወይም ደግሞ ከሀማስ በጣም ብዙ ጥቃቶች የተነዘሩ ባይሆንም፣ ነገር ግን በተቃራኒው በየመን የሚገኘው ሁቲ በከፍተኛ ደረጃ እስራኤል ላይ ጥቃት በመፈጸም ላይ ነው የሚገኘው። ሚሳይሎች ያስነጭፋል ድሮኖች ይልካል፣ እንዲሁም ደግሞ በቀባር ላይ ያሉ እንቅስቃሴዎችን በጣም በጣም በጣም እያስተነካከለ ነው የሚገኘው። የአሜሪካም ከፍተኛ ተቃውሞ እዚህ ጋ ያለው ማለት ነው። የአሜሪካ ከፍተኛ ተቃውሞ እዚህ ጋ ያለው ማለት ነው። አሜሪካ በፍጹም በፍጹም የማትታገሰው ጉዳይ ነው ብለው እንግዲህ፣ ከአንድም ሁለት ጊዜ የመንን አሜሪካ ራሷ ቀጥታ በጀቶች ደብድባለች ማለት ነው ደብድባለች። ዛም እንደዚሁ የሞቱ ብዙ ሰዎች አሉ። ስለዚህ የየመኑ ሁቲ የጋዛውያን አጋር በመሆን ጋዛውያን ላይ እስራኤል እየወሰደች ያለውን እርምጃ በመቃወም በከፍተኛ ደረጃ እስራኤል ላይ ሚሳይሎች ያስወነጨፈን ያለው እስራኤል የተለያዩ ከተሞች ላይ እንደዚሁ ሳይረኖች በጣም ከፍተኛ ደረጃ ይጮሃሉ። ሚሳይሎች ሲተኮሱ ማለት ነው፣ ህዝቡ እራሱን እንዲያድን ማለት ነው። ነገር ግን እስራኤል እነዚህን ሚሳይሎች አምክኛቸዋለው፣ ምንም አይነት ጉዳ እስካሁን ድረስ አልደረሰብኝም የሚል መግለጫ ነው ከእስራኤል የተሰጠው ማለት ነው። እና የየመኑ ሁቲ በአሜሪካ የጦር አውሮፕላኖችን የሚጭን መርከብ ላይ ጥቃት አድርሻለሁ ብለዋል። እንዲሁም ልዩ ልዩ የአሜሪካ የተለያዩ መርከቦች፣ እስራኤል መርከቦች ላይ ጉዳት አድርሻለሁ ብለዋል። ነገር ግን ይሄ ሀሰት መሆኑን ፔንታጎን ማስተባበሉን ባለፈው እንገልጽላችሁ ነበረ። ነገር ግን ነገሩ ትንሽ ረዘም ብሎ ነገሩ ተንዛዝቶ ዶናልድ ትራምፕ ቀጥታ ከሁቲ ጋር ሳይሆን ሁቲን እያስታጠቀች ያለችው ሁቲን ኃይል፣ አቅም፣ ጉልበት እየሰጠች ያለችው ከኋላ ከጀርባ ሆና እስራኤልን የምትበጠብጠውና የምታምሰው እስራኤልን ከዓለም ካርታ ላይ ፍቄ አጥፋታለሁ ብላ የምትፎክረው በጋሃድ የምትፎክረው የኢራን እና የዶናልድ ትራምፕ ቀጥተኛ ማስጠንቀቂያ ለሁቲ ነው። እንደውም ቀጠሮ አስቀምጠዋል ዶናልድ ትራምፕ እዚህ ሁቲ ነገር ማያቆም ከሆነና ኢራንም የጦር መሳሪያዎችን ሚሳይሎችን ድሮኖችን ክሩዝና ባለስቲክ ሚሳይሎችን ለሁቲ የምታስታጥቅ ከሆነ ጦርነቴ ከሁቲ ጋር ሳይሆን ቀጥታ ኢራን ጋር ነው። በሚል ከፍተኛ የሆነ ዛቻ ለኢራን አስተላልፈዋል። እዚህ ዶናልድ ትራምፕ እንግዲህ ለየመን ታጣቂ ቡድን መሳሪያ ማቅረብ እንድታቆም ለኢራን ደጋግመው ደጋግመው በጣም ደጋግመው ማስጠንቀቂያ ሰጥተዋል። ስለዚህ ኢራኖች፣ ሁቲዎች ግን ተጨማሪ ጥቃቶችን ከመፈጸም እንደማይቆጠቡ ነው የዛቱ የሚገኙት። ኢራን በየመን ውስጥ ያለውን የሁቲ እንቅስቃሴ እየደገፈች እንዳልሆነ ደጋግማ ደጋግማ ለመናገር ሞክራለች። ይህን ማትሰሙ ማተቀበሉ ከሆነ ግን የፈለጋችሁትን ማምጣት ትችላላችሁ፣ ማለት በዶናልድ ትራምፕ ላይ አጸፋዊ ምላሽ ኢራን ሰታለች ማለት ምንም ነገር ማምጣት ትችላላችሁ፣ ምንፈራው ነገር የለም፣ እኛም በዛው ልክ አጸፋችንን እንመልሳለን ብላ እንደውም ኢራን ለዶናልድ ትራምፕ ምላሽ ሰታለች ማለት ሁቴን እየረዳን አይደለም፣ ሁቴን የምናስታጥቀው አይደለንም ናችሁ ምትሉ ግን የፈለጋችሁትን ነገር አምጡ፣ እኛም ዝም አንልም፣ አጸፋውን እንመልሳለን በማለት በከፍተኛ ደረጃ ኢራኖችም በመቆጣት ላይ ነው የሚገኙት ማለት ነው። እንግዲህ ቤንጎሪዮን የአየር ማረፊያ የሚባለው ትልቁን የእስራኤል ኤርፖርት ለመምታት የተወነጨፈውን ሚሳይል እስራኤል በአየር ላይ አምክኘዋለሁ ብላለች ማለት ነው። በተረፈ ግን ሁቲ በከፍተኛ ደረጃ ችግር ውስጥ የከተተው በቀይ ባህር ላይ ያለውን እንቅስቃሴ፣ የመርከቦች እንቅስቃሴ ነው። የአሜሪካም ዋነኛ ተቃውሞ ነው። ስለዚህ ሁቲ በቀይ ባህር ላይ ያለውን የመርከቦች እንቅስቃሴ የሚያገድ ከሆነ አሁንም አንደኛ ሁቲንም፣ ሁለተኛ ኢራንንም አለቅም ወደሚል ማሳሰቢያን የመጣችው ዞሮ ዞሮ እነዚህ ነገሮች እንግዲህ ፈጻሚያቸው ወዴት ነው? ወዴት ወዴት ይሄዳሉ የሚለው ነገር ያው በሂደት ሁላችንም አብረን የምንመለከተው ነገር ነው የሚሆነው። እንግዲህ ዶናልድ ትራምፕ በአንድ በኩል በዛ በዚህ ጋር ሰላማዊ ነገሮች ለማምጣት እርቆች ለማምጣት የሚሄዱበት መንገድ አለ። በሌላ በኩል ደግሞ አሜሪካ ትልቅ አቅም ያላት ሀገር እንደመሆኑ መጠን እርምጃ ወደ መሰዋደድ ወደ መውሰድ ገብተዋል። እንግዲህ የመጀመሪያ ተኩሳቸውን የተከሱት ሁቲ ላይ ነው ማለት ነው። ቀጥሎ እንግዲህ ከኢራን ጋር አሁንም ግልጽ ውጊያ የሚጀምሩ ከሆነ ይህም ሌላ ታሪካዊ ክስተት ይሆናል ማለት ነው። ሙሽራው ኢየሱስ እየመጣ ነውና ተቀበሉት ዘንድ ውጡ። የማቴዎስ ወንጌል ምዕራፍ 25 ቁጥር 6። እንግዲህ ሌላ ሁለተኛው ዛሬ ያስጉላችሁ መረጃ ኢየሩሳሌም ፖስት፣ ጀሩሳሌም ፖስት የሚባለው መረጃ መረብ ዛሬ ማለት ነው ያስነበበው ነገር አለ። የአረብ ሀገራት ከዚህ በፊት ዶናልድ ትራምፕ አቅርበውት የነበረውን የጋዛን ፕሮፖዛል ውድቅ አድርገውት እንደነበረ ይታወቃል ማለት ነው። ስለዚህ የአረብ ሀገራቱ ዶናልድ ትራምፕ የመካከለኛው ምስራቅ ሪቬራ አደርጋታለሁ ብለው ለጋዛ ያመጡትን እና ጋዛውያን ደግሞ ወደ ግብፅ ወደ ዮርዳኖስና ወደ ሲና እንዲሄዱ እና በዛ በቋሚነት እንዲሰፍሩ ጋዛን ግን ዓለም አቀፍ የመካከለኛው ምስራቅ መዝናኛ ለማድረግ ያቀረቡትን ፕሮፖዛል ተቀባይነት የለውም በማለት የአረብ ሀገራቱ ተሰብስበው ከሌሎች የገንዘብ ተቋማት ጋር በመተባበር ወደ 53 ቢሊዮን ዶላር ገንዘብ አሰባስበው ጋዛውያን በስፍራቸው እንዳሉ ሳይፈናቀሉ ጋዛን እንገነባታለን መልሰን በሚል ከዶናልድ ትራምፕ ጋር ትንሽ እሳት ሰጣ ገባ ውስጥ ገብተው ነበረ ማለት ነው። እና አሁን ይሄ ጀሩሳሌም ፖስት እንዳስነበበው ግን ምንድነው የሆኑ ነገር የትራምፕ እቅድ ምናልባት ተግባራዊ ሊሆን ነው ወይ የሚል ጥያቄ አንስቷል። ምክንያቱም እስራኤል ጎረቤት የሆነችው ግብፅ ወደ ግማሽ ሚሊየን የሚሆኑ ፍልስጤማውያንን በጊዜያዊነት በካይሮ ወይም ደግሞ በግብፅ አንዱ ከተማ ለማስፈር መስማማቷን ገልጻለች ማለት ነው። ስለዚህ እንግዲህ ግብፅ ወደ ግማሽ ሚሊየን የሚጠጉ ፍልስጤማውያን ወይም ጋዛውያንን በምድሯ ላይ ለማስፈር ቃል ገብታለች። ይሄ ምናልባት እንግዲህ አሜሪካ በየዓመቱ ከብድር ነፃ የሆነ ወደ አንድ ነጥብ አምስት ቢሊየን ዶላር ለግብፅ የመከላከያ ኃይል በነጻ ትሰጣለች እና ያን ገንዘብ ላለማጣት ያደረጉት የወሰኑት ውሳኔ ሊሆን ይችላል። ምክንያቱም ዶናልድ ትራምፕ ከዚህ በፊት ሲናገሩ ምንድን ያሉት ግብፅና ዮርዳኖስ የኔን ሀሳብ መቃወማቸው በጣም አስገርሞኛል። ምንም በቢሊዮን የሚቆጠሩ ዶናሮችን ዶላሮችን በየዓመቱ በነፃ እንሰጣቸዋለን እንዴት የኛን ሀሳብ ይቃወማሉ? በማለት ተናግረዋል ማለት ነው። እንግዲህ ሁልጊዜ ማብታሞቹ ከሚሰጡት ነገር ጀርባ የሚቀበሉት ነገር የሚጠይቁት ነገር እንዳለ የታወቀ ነውና። ግብጽ ይህን ያለ ገንዘብ በአፍሪካ በጣም ትልቅ የሚባል የጦር ኃይል በገንባቷ ይታወቃልና ምናልባት ይህንን የዶናልድ ትራምፕን ሀሳብ በዘላቂነት ብትቃወም ሊደርስባት የሚችለውን አንድ ነጥብ አምስት ቢሊየን የአሜሪካን ዶላር በየዓመቱ ማጣት ሊሆን ስለሚችል ሌላም ግብጽ መፍጠር ለምትፈልጋቸው ኢንፍሉዌንሶች የአሜሪካን ቀኝ እጅነት ማጣት ስለሚሆንባት ወደ ግማሽ ሚሊየን የሚጠጉ የጋዛ ነዋሪዎችን አሰፍራለሁ ወደሚል ስም እንደት መታለች፣ ማለት ነው። እንግዲህ ሌላ በሊባኖስ የሚነበብ አንድ ጋዜጣ ደግሞ ዮርዳኖስ በዚህ ውሳኔ በጣም ተደናግጣለች፣ በግብፅ ውሳኔ በጣም ተደናግጣለች። ምክንያቱም የአረብ ሀገራቱ የያዙት አቋም ምንድን ነው? በፍጹም ፍልስጤማውያን ወይም ጋዛውያን ቦታቸውን መልቀቅ የለባቸውም፣ ሀገራቸውን፣ ርስታቸውን መልቀቅ የለባቸውም የሚል ነው። ስለዚህ እኛ እንገነባታለን፣ የዶናልድ ትራምፕን አንቀበልም በሚል ነበረ አሁን ግን ግብፅ አቋሟን አለሳልሳ ወደ ግማሽ ሚሊዮን የሚጠጉ ጋዛውያንን ማስጠለል ይችላለሁ የሚል አቋም በመያዟ አልሲሲ ፕሬዚዳንቱ ነው ይህን ቃል የሰጠውና፣ ይሄ በመሆኑ ምክንያት ዮርዳኖስ በጣም መደናገጧን ይሄ በሊባኖስ የሚገኝ አንድ ጋዜጣ አስነብቧል ማለት ነው። ዮርዳኖስ ምንም እንኳን ቅድም እንዳልኩት ልክ እንደ ግብፅ ከአሜሪካ የምትወስዳቸው ድጎማዎች ያሉ ከፍተኛ ገንዘብ ያለ ቢሆንም ይሄ ጫና ያለባት ቢሆንም ነገር ግን የጋዛውያን መፈናቀል በጣም ስትቃወም ቆይታለች ማለት ነው። እና ጋዛን ሰው አልባ በማድረግ የመካከለኛው ምስራቅ መዝናኛ ስፍራ፣ የቱሪስት መናኸሪያ የማድረግ እቅድ ምናልባት እንግዲህ አረቦቹ ወደዚህ ወደ ትራምፕ ሀሳብ እየመጡ ሊሆን ይችላል ወይ የሚል አቋም እየተያዘ ነው ማለት ነው። እንግዲህ ይህንንም በቀጣይ ምን ሊሆን እንደሚችል እንመለከታለን። በእርግጠኛነት ይሄ ምናልባት ይሄ ነገር የሚሳካ ከሆነ የሃማስ ህልውና ያበቃል። ሀማስ የሚባል ታጣቂ ቡድን ጋዛ ምድር ላይ አይኖርም ማለት ነው። ከዚህ አንጻር እንግዲህ የጋዛውያን ከጋዛ መልቀቅና በልዩ ልዩ ሀገሮች መስፈር ምናልባት ጋዛን የመካከለኛው ምስራቅ የመዝናኛ መናኸሪያ ከማድረግ ባለፈ እስራኤል ሶስተኛውን ቤተ መቅደስ የምትገነባበት ሂደት ያለምንም እክል ሊቀጥል የሚችልበት ሁኔታ ይፈጠራል ማለት ነው። ለምን ሳዑዲ መታ አልተዋጋችም? ዮርዳኖስ መታ አልተዋጋችም? ኳታር መታ አልተዋጋችም? ግብፅ መታ አልተዋጋችም? ከእስራኤል ጋር ድንበርተኛ የሆኑ አጥር የከለለው ሀማስ ነው መጥቶ የተዋጋው ማለት ነው። እዚህ ሀማስ ራሱን እንደ አላቅሳ መስጊድ ጠባቂ አድርጎ ስለሚመለከት የአረብ ሀገራቱም እስከዛሬ ድረስ ለሀማስ የሚያደርጉት የትኛውም ድጋፍ ቢሆን ከዚህ ታሪካዊ ቅርስ አንጻር ከመሆኑ ጋር ተያይዞ ጋዛውያን በትክክል ጋዛን ለቀው የሚሄዱ ከሆነ ሀማስም ስለማይኖር እስራኤል በነፃነት ሶስተኛውን ቤተ መቅደስ ለመስራት ሰፊ ድል የምታገኝበት ሁኔታ ይመቻቻል ምናልባት አልቲሜትሊ ያ ሊሆን ይችላል ሀሳቡ እንግዲህ ሁሉ ነገር በሂደት አብረን የምንመለከተው ነው የሚሆነ ማለት ነው እንግዲህ ሌላው መረጃ የምንድን ነው የኢራናውያን ናውሮዝ የሚሉትን አዲስ አመታቸውን ሐሙስ ዕለት ማክበር ጀምረዋል እና ኔታንያሁ ከዚህ በፊትም እንደዚህ አይነት መልእክት አስተላልፎ ነበር። አሁን ደግሞ ለኢራናውያን የመልካም ምኞት መግለጫ አስተላልፈዋል ማለት ነው። ስለዚህ ኔታንያሁ ለኢራናውያን፣ ለኢራን መንግስት ሳይሆን ለኢራን ህዝቦች እና በአጠቃላይ ፔርዣ ለሚባለው ክልል ባደረጉት ንግግራቸው ኢራናውያን ከዚህ ከካሜኒ አምባገነን ከአያቶላ አሊ ካሚኒ አምባገነናዊ እስላማዊ አገዛዝ ነፃ መውጣት ይገባችኋል ብለዋል ማለት ነው ይገባችኋል ብለዋል ማለት ነው፣ ኔታንያሁ። ስለዚህ ኢራናውያን በኢኮኖሚ በጣም በከፍተኛ ችግር ውስጥ ነው በአሁኑ ሰዓት የሚገኙት ማለት ነው። እና ሰውየው ኔታንያሁ ማለት ነው የበልጸግና አመት ይሆንላችሁ ብለዋል። እንደዚህ የኢራንን ባህላዊ ንግግሮችን ቋንቋዎች ተጠቅመው መልእክታቸውን በሰፊው ወደ ኢራናውያን ለማድረስ ሞክረዋል ማለት ነው። እንግዲህ በኢራን ከፍተኛ ኢኮኖሚና ማህበራዊ ቀውስ እንዳለ ይነገራል። ይሄ በሰፊው ማህበራዊ ሚዲያዎች እንደሚዘዋወሩ ይታወቃል እና ለምሳሌ መድኃኒት በኢራን ከአራት መቶ እጥፍ ነው ዋጋው የጨመረው ማለት ነው። ግን ይህ ብቻ ሳይሆን በኢራን እንደ ሥጋ እንደ ዶሮ ያሉ መሰረታዊ ፍላጎቶች በጣም በከፍተኛ ደረጃ ዋጋቸው ከመጨመሩ የተነሳ የቅንጦት ምግብ ወደ መሆን እየመጡ ነው ያሉትና፣ ምናልባት ይህ እንግዲህ የሚሆነው ኢራን አብዛኛውን የአገሪቱን በጀት ለጦር መሳሪያ ምርት ተጠቅመዋለች በሚል ነው። ከዚህ ከፍተኛ እነዚህ ለምሳሌ የምታስታጥቃቸው እንደ ሂዝቦላ፣ ሀማስ፣ ሁቲ እንደም ኢራቅ ታጣቂ ሌሎች ሌሎችም አካላት ሁሉ የሚያገኟቸው ዘመናዊ መሳሪያዎች፣ ድሮኖች፣ ክሩዝ እና ባልስቲክ ሚሳይሎች ሳይቀሩ እየታጠቁ ነው ያሉትና። እነዚህ ነገሮች በሙሉ የሀገሪቷን በጀት ሙጥጥ አድርገው ይዘውታል ማለት ነው። እስራኤልን ለማዳከም እስራኤል የምትባል ነገር ለማጥፋት ካላት ጽኑ ፍላጎት የተነሳ ሙሉ በጀቷን ሙሉ ኃይሏን ኢራን ለዚህ ነገር ለጦር መሳሪያ ምርት በማዋሏ ምክንያት በከፍተኛ ደረጃ በኢራን ላይ ትልቅ የኢኮኖሚ ቀውስ እየተፈጠረ ነው የሚል ነገር አለ ማለት ነው። እንግዲህ ይሄ ብቻ ሳይሆን በጣም ለሁለተኛ ጊዜ አሁንም በኢራን ከፍተኛ የመሬት መንቀጥቀጥ ተከስቷል። ይሄ የመሬት መንቀጥቀጥ የተከሰተው ሪሊ እውነተኛ ተፈጥሯ የመሬት መንቀጥቀጥ ነው ወይስ ደግሞ ኢራን ከዚህ በፊትም ልክ ከእስራኤል ጋር ጦርነት እንደጀመረች እንደዚሁ አንዴ የመሬት መንቀጥቀጥ ተከስቶ ነበር፣ እና ያ የመሬት መንቀጥቀጥ በቀጥታ ግንኙነቱ የአንደርግራውንድ ሚሳይል ቴስት ላይ ነው ያለችው ሚሳይል እያመዘገዘገች ሚሳይል እየሞከረች እንደሆነ ተገምቶ ነበር፣ እና አሁንም ከዛ በጣም የባሰ ከፍተኛ የመሬት መንቀጥቀጥ በኢራን ተከስቷል። ያይሆንበት ምክንያት ምናልባት አሁንም ኢራን ምናልባት የኒውክሌር መሳሪያዋን አንደርግራውንድ እየሞከረች ሊሆን ይችላል የሚል ጭምጭምታ አለ ማለት ነው። እንግዲህ ኔታንያሁ በከፍተኛ ደረጃ ህዝቡን በመንግስት ላይ በማነሳሳት የአያቶላህ እስላማዊ አምባገነን መንግስት ለኢራናውያን ምንም ነፃነት አላመጣላቸውም ምንም ብልጽግና አላመጣላቸውም፣ ሰላም አላመጣላቸውም። ኢራናውያን መማር ሲገባቸው ማንኛውም ሰው የሚኖረው ኑሮ መኖር ሲገባቸው በከፍተኛ ደረጃ የሀገሪቷን አንጡራ ሀብት በሙሉ ጦር መሳሪያ በማዋል ኢራን ከፍተኛ ኢራናውያን ጉዳት ያጋጠማችሁ ነው የሚል ተቆርቋሪነት ያለበት የሚመስል መልእክት ኔታንያው አስተላልፈዋል ማለት ነው እንግዲህ ከዚህ ጋር ተያይዞ በኢራን የክርስትና ማንሰራራት በጣም በከፍተኛ ደረጃ ምንም እንኳን ጥንታዊ ክርስቲያኖች የሚባሉ ህዝቦች በዚያ ምድር ላይ የነበሩ ቢሆኑ ግን አሁን ግን በጣም በከፍተኛ ደረጃ ክርስቲያኖች ምድቱ ምድቷ ላይ በጣም እየበዙ ይገኛሉ። ምናልባት በዓለም ላይ በአንደርግራውንድ ቸርቾች ወይም ደግሞ የመሬት ውስጥ ቸርቾች ከቻይና ቀጥሎ ምናልባት በጣም በብዛት ኢራን ሊሆን ይችላል። ምን ግድያ አለ፣ ስርዓት አለ፣ በጣም ብዙ ክርስቲያኖች ላይ የሚደርስ እንግልት አለ እና አንድ የመስጊድ ኢማም የእስላም ኢማም በኢራን ሲናገሩ በኢራን ከሚገኙ ወደ 70 ሺህ ከሚጠጉ መስጊዶች በአሁኑ ሰዓት ከ50 ሺህ የማያንሱ መስጊዶች ሰጋጅ የላቸውም። ከዚህ በጣም በጣም ብዙ ሰው ስፔሻ የአዲሱ ትውልድና ወጣት ሙሉ በሙሉ ከእስልምና የወጣ ከመስጊድ የወጣ ከእስልምና አስተምሮ እየወጣ በዛው ልክ ደግሞ ወደ ክርስትና በገፍ በከፍተኛ ደረጃ እየገባ ነው ያለው የሚል መግለጫ ተሰጥቷል ማለት ነው እና ክርስትናው በከፍተኛ ደረጃ እያንሰራራ ነው ያለው። በዛው ልክ ግን ክርስቲያኖች ብዙ መከራ ይከፍላሉ፣ በጣም ብዙ ዋጋ ይከፍላሉ እና በዚያ ምድር ላይ ያለው የክርስትና ማንሰራራት ዋነኛ መንስኤ ኢቫንጀሊዝም፣ የወንጌል ስርጭት በከፍተኛ ደረጃ የሚሰራበት ሀገር ስለሆነ ነው። በጣም ብዙ ወንጌላውያን ኢራን ገብተው ወንጌል ይሰራሉ። ያው ብዙ ሞትን ጭምር እያስተናገዱ ነው የሚሰሩት ያ ብቻ ሳይሆን ሶሻል ሚዲያው የፈጠረው ራሱን ችሎ ፕላትፎርም አለ፣ ይሄ ነፃ የሆነው እንቅስቃሴው የፈጠረው ነገር አለ። እጅግ በጣም ብዙ የሆኑ ፋክተሮች፣ ምክንያቶች አሉት። ክርስትና በኢራን ላይ በከፍተኛ ደረጃ ሬዘር ርግት እያደረገ ነው ያለው እና በጣም ብዙዎች ወደ ክርስትና እየመጡ ትልቅ የሚባሉ ሰዎች ወደ ክርስትና እየመጡ ያሉባት ሀገር ሆናለች ኢራን ማለት ነው። ስለዚህ ይሄ እንግዲህ በጸሎት የሚታሰብ ነው በጸሎት የሚታገዝ ኢራን ብቻ ሳትሆን ኢራቅም ሳውዲም ሌሎች ሙስሊም ሀገራት በሙሉ ጌታ ኢየሱስ ክርስቶስን በማወቅ መዳን እንዲሆንላቸው ህይወት እንዲሆንላቸው የዘላለም ህይወት ዋስትና እንዲቀበሉ ከሞት እንዲያመልጡ ከሞት እንዲድኑ። ወገኖቼ የሚያድን ሃይማኖት በምድር ላይ የለም። የሚያድራ ሃይማኖት በምድር ላይ ኖሮ አያቅምና የሚያድን እውነት ግን አለ። ነፃ የሚያወጣ የሚያሻገር እውነት ግን አለ። ያ እውነት ብቻ ነው ህይወት የሚሰጠው እሱም በልጁ በክርስቶስ የተገለጠው የዘላለም ህይወት ነውና፣ ያንን ህይወት ለብዙዎች ለማድረስ ጊዜው አሁን ነው። በእርግጠኛነት ብሔራን ብቻ ሰውን በብዙ ሀገራት ላይ እስልምና ባለበት ብቻ ሰው እንደ ቻይና ባለ ሀገር ላይም በከፍተኛ ደረጃ ክርስትና ስደት ላይ ነው ያለው። በጣም ብዙ ሀገር ላይ ወደፊት መሰረቱ ክርስትና በጣም በከባድ ስደት ውስጥ ነው የሚያልፈው። ዋቴቨር ቲስ እግዚአብሔር እንደረዳ መጠን ተወራርድን ወንጌል ልንሰራ የሚገባበት ጊዜ አሁን ነው። ለምን ወደ ኢራን ከኢትዮጵያ እንኳን ሳይቀር የሚሄዱ ሚሽነሪዎች፣ ወንጌላውያን እንዳሉ እናውቃለንና በከፍተኛ ደረጃ ክርስትና ኦቨርዌልም እያደረገ እያሸነፈ፣ የክርስቶስም እየነገሰና በጣም ብዙ ሰዎች ወደ እምነት እየመጡ ብዙ ኢራናዊያን እየዳኑ ያሉባት ሀገር ናትና ለነሱ በጣም ብርቱ ጸሎት ያስፈልጋል ማለት ነው። እንግዲህ ለዛሬ ያስኩላችሁ መረጃዎች እነዚህ ናቸው። ጌታ እግዚአብሔር ስለሚሰጠን ጊዜ ስሙ ይባረክ። ዘመኑ የኛ ነው። እግዚአብሔር አብርሃምና ሙሴን አይፈልጋቸውም። አሁን የሚፈልገው እኛን ነው። እንደ አብርሃምና እንደ ሙሴ እንድንሆንለት፣ የእምነት ሰዎች ተልእኮ ሰዎች እንድንሆንለት ይፈልጋል። ጌታ እንድረዳን በሰጠን ዘመን በሰጠን ድል ተጠቅመን የክርስቶስን ወንጌል የመዳን ወንጌል፣ የህይወት ወንጌል ይዘን እንወጣ። ዘመኑ አሁን ነው እላችኋለሁ። ለምን ጌታ ኢየሱስ ሊመጣ በደጅ ነው። ያዛም ሙላት መሙላት መፈጸም አለበት። ይህ የምንፈጸመው እኛንም ማለት ነው። መንፈስ ቅዱስ ከኛ ጋር ነው ያለው። ጌታ ኢየሱስ ካለም ፍጻሜ እስከ እናንተ ጋር ብሏል። ጌታ ኢየሱስ በመንገዳችን ላይ ይወጣል። አብረውና ሁሉም ነገር አቅለን ይህን አክብደን አክብረን ይዘን እንወጣ ያስፈልገናል። በጸሎት ከመጋደል በቅድስና ከመመላለስ ጋር ማለት ነው። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ጌታ ኢየሱስ ክርስቶስ ይመጣል። ለምጽአቱ ድምፅ ነኝ። መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለእኛ መጠለያ ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ መጠለያ ከሞት ኑሮ እንደገና ከአምላክ ጋራ ኑሮ እንደገና የሞትን ድል እንሻገርና እንራመዳለን ለኑሮ እንደገና አሁኑ መንደር መንግስተ ሰማይ ግቡ እየጸና ነው በበጉ ደም ላይ መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ